ከአሁን በኋላ ምንም ምትደብቂኝ ነገር የለም። ብቻዬን ነበርኩ። እሱ እንዳለም አልቆጥረውም። ለራስሽ ክብር የለሽም። እኔ ጭራሽ እኮ ያለች አልጋ ላይ የተነፍን አትለኝ ጭራሽ። የማንንም ወንድ እያተራመሸ እኔ ምንሽ ነኝ? ሲጀመር እኔ ከሌላ ወንድ ገብቼ አላውቅም። ግን እሱንም ገንዘብ አለኝ ስላለ ገንዘብ የማመጣው ከእነሱ ስለሆነ ውሸት አልፈለግም። ልቀቀኝ! ልቀቀኝ ልቀቀኝ! ወይኔ፣ ውለታ ሊበዛብኝ በእውነት። አይ ያው በፀሐይ ምናምን ከምትመላለሽ ብዬ ስላሰብኩኝ ላቅለት። ማንም እንደዚህ አድርጎልኝም ብሎኝም አያውቅም። እንግዲህ አንዳንዴ ቅድምኮ ነገርኩሽ

ስራሽ የተጋለጠው አንቺ ብሻ፣ እስኪ የሰራሽውን ስራ ነው ያየሁት። ምንም ጠፋ አልፈልግም

አታስመስይ ሰማሽ? አታስመስይ፣ እየሰማይ ነው። ከዛሬ ጀምሮ ከሷ ጋር ምንም ማይ ግንኙነት የለኝም፣ እየሰማይ አስቀንጥሬ ነው የማወጣት። ካለ እየሰማይ፣ አታስጂኝ። ዝማስ በልኝ። ምን አተሽ ነው ቆይተሽ? ምንም ጀምር ምንም ነው ስራ ሰራሁኝ። በጣም ሰራሽ፣ ወንድ እያመጣች አስር የምታመላልሽ ነው። እውነት ነው ማለት ነው። እዛ አንቺ ወንድሜ ነው እኔ ነው እያልሽ የምታመጪው ወንድስ ምንድነው? እናንተ ብቻ ልገባችሁ ነገር አለ። ሲጀመር የሚመጣው ወንድሜ እኔ ብቸኛ እንደሆን አሁን አትካጂ። አንቺ ውሽ አትካጂ፣ ሁን እየሰማሽ ነው። አትካጂ ስራሽ የተጋለጠው ይህን ነበር። ካሜራ ስታደርጊው ነበር። ይህን ነገር ማሰብ የነበረብሽ ማነ ሲጀመር ሊሆንልሽ ስነ ስርዓት። ያ አንተ ስርዓት መያዝ ያለበት። ሳታስፈቅደኝ ካሜራ መቅረጽ አይችልም ሲጀመር። እሱን ችግር የለውም መጠየቅ ባለብሽ መንገድ መጠየቅ ትችል። በህግ ጠይቃለሁ አስጠይቃለሁ። አንተ አስጠይቂ፣ ችግር የለውም። አንተ ደግሞ እነሱ በሚለውን እየሰማህን፣ ይላ ትጮህብኝ። እሺ ያደረግሽውን እያንዳንዱ ነገር ከካሜራ ጀርባ ሆኖ ሲከታተል ነበር። ሰማሽኝ አደለ? ምንም እዚህ ጋር የምትክጁ ነገር የለ አሁንም ላደረግሽው ነገር ምንም ፀፀት እየታየብሽ እኮ አለ። ምን ይኮ? የሚገርም መቃረጡ ነው አንቺን እያስጨነቀሽ ያለ? አዎ ያስጨንቀኛል። ለምን ያስጨንቀኝ? ለባል ስሜት አትጨነቂ። ስንቴ ነው የወጣሽው ቤቴ? ስንት ወንድ ነው ያስገባሽ? ምን ማለት ነው? እስከዛሬ አታምነኝ ማለት ነው? ፈተና እንደሆነ ገባች። ተፈተንኩኝ ብትሆኚ ነው። አንቺ አውቄ ነው እንደዚህ ያደረኩት። ምን ያል ሴሰኛ ሴት ብትሆኚ? ምን ሴሰኛ አይደለሁኝም። ሰር ሰርቼ ነው የማድረው። ሰርቼ ነው ወጥቼ ሰርቼ ነው የምውለው። እባክህ፣ እየሰማኸኝ ነው? ኦኬ። ያንቺ ስራ ለየት የሚለው ቤት ለቤት ነው ማለት ነው። እንደዚህ የምትሰሪው ስራሽ። አንተ ነው ያባለከኝ ሲጀመር። ምን ማለት ነው ይህስ ምንድን ነው? እንደዚህ ቸነ ሴት የመጨረሻ አይናውጣ የሆነች ሴት ታውቂያለሽ? ሲያምኝ እንዴት ደግሞ ታውቂ

ምን ተምታምጩ ነገር አለ? ወደ ሌላ ነገር አገፋፊ። አንቺ ቆይ ልቀቀኝ! ልቀቀኝ! እያወራኋት ነው። እየሰማኸኝ ነው? ልቀቀኝ አንቺ

መጀመሪያ ሶስት ወንድ አግብታ

ቆሻሻ እያጣጣለች እየናቀች ነው አይደለ ስሙኒ ከቤቴ አንድ ነገር ትውሰድ እና የመጨረሻውን አሳይታል። እየሰማኝ አብሬ ምን አገባኝ እኔ። ምንድን ነው የምትወራው አንተ? ለምን ዞር ለምን ከሷ ጋር አላወራም? ለምን አትውጡልኝ እናንተ? ለምን አትውጡኝ? እንዳሉ ካሜራውን ማጥፋት። ውጡልኝ። የሆነ ነገር ማድረግ የለብህም ምን ማለት ነው? ልቀቀኝ። በቃ ውጡ። እየሰማኝ ነው ስሜታዊ የሆነ እሷን አንድ ነገር ብታደርጋት ስር ነው የምገባው። ገባ ይሻለኛል። እየሰማኝ ነው ይሻለኛል። ይህቺን ማጥፋት ነው እምፈልግ። ስሙኒ ነገር አልሰጣም።

ምን ዐይነት ኮንፊደንስ ነው? ስልቷን ነው እየተጠቀመች ያለችው። ለምንኛ ና ታዳምጣምንም ቃላዊ ጥቃት ስታደርስባት እሷ ሄዳ ለመክሰስ ይመቻታል። ገብቷል። አለ ያን ታማሚ ነኝ። ምን ጎደለኝ ብለሽ ነው ነው ወንድ ምን ያሳነስኩብሽ ነገር አለ? ዮናታን ተረጋጋ፣ ተረጋጋ። አንቺ አሁንም ትንሽ እንኳን እፍረት የሚባል አልኩ። እናንተ ናችሁ እፍረት የሌላችሁ። ስታደርግ የነበረውን ነገር እኮ እያንዳንዱ ነገር እኮ ስታየው ነበር እሱ እንዳለ፣ ለራስሽ ክብር የለሽም። እኔ ጭራሽ እኮ ያለች እኮ የማንንም ወንድ እያተራመሽ፣ እኔ ምንሽ ነኝ እኔ ውሻዬ ከአንቺ ጋር ምን ብዬሽ ነው? ከአንቺ ጋር ተጋብቼ አሁን ቤተሰብ እንትን ብሉኝ ቁጭ የምለው ምን ብዬ ቢሰሙ ልዩ ነው እንደ መተኛቱ ከማንም ወንድ ጋር መጋደም ይችላል ነው አልተጋደምኩ እስከዛሬ የምታመጣው ብር ለካ የእነሱን እየሰበሰበች ነው እየሰበሰበሽ ነው ዝም በይ ምንም የምታመጪው ያየሁት ነገር ነው ሁሉንም ነገር አይቼ ያደረክሹ ነገር ምን ልታመጪ ነገር ምን ያው ነይ ነይ ነኪ ምን ታደርጊኛለሽ ምን ታደርገኛለች? ምን ልታመጣ ነው? የሰማት ምን ልታመጣ አሁን እራሷን ለማውጣት ነው እያወራቻለች የባጤ ቆጡ ነው እየዘላበደች ለ እስከ ዛሬ ዝም ብያት የምኖረው ከሆኔ ቢያንስ እያየዋት ያሳለፈችውን ነገር

እናንተ ግን ምን ያህል የማስመሰል ጥበብ ነው ይሄ። ልትለያዩ ነው። እቤት የሚመጣው ወንድሜ ነው። በአፍሽ ነው የምታወሪው። በአፍሽ አውሪ። የሰማሽ ነው። አንዴ ላናግርህ እኮ ነው። እሺ፣ በቃ አየሁት እኮ ስራሽን አየሁት። እሺ፣ ነው እኔ ግን እሱንም ገንዘብ አለኝ ስላለ ገንዘብ ማመጣው ከነሱ ስለሆነ ውሸት አንቺ ነው ነው። በእንደዚህ አይነት መንገድ በእንደዚህ አይነት መንገድ አይሆንም። ቅማን ህፃን ልጅ እንኳን እንዴት አምናት ይቀበላል? ሲጀመር ብዙ ነገር ሊሆን ይችላል። ግን እኔ አልጋ ላይ ከአንተ በላይ በጣም የማስመሰል ችሎታ በእውነት በጣም ገርሚ ሆነ። ለምድ ናንተ ልታረጋጉት ነገሩ ማትሞክሩት የዚህን ሰው ህይወት እኮ ለስድስት ወር ሙሉ ስትግጩ ነበር የኖርሺው፣ አይደል ከሱ ብር እየወሰድሽ ከሌላ ወንድ ጋር ትጋደሚ ያለሽ እዛ ሄደሽ አይደል። እናትና አባቶች ምን ልላቸው ነው? ምን ልላቸው ነው? ንገረኝ እናትና አባቴ ምን ልላቸው ነው? እሺ ምን ብዬ ማስረዳው? ከአንቺ ጋር እኔ ካሁን በኋላ እንደማልቀጥል ግልጽ ነው። የሰራሽብኝ ስንት ክፉ መጥፎ ስራዎችን አይተሻል። ወይኔ! ኧረ ፈጣሪ፣ ኧረ አንድ ነገር በሚያረታውስነእ በቃ ከዚች ልጅ ጋር መኖር አልፈልግም። በቃ በቅቶኛል። ለምን ትጫወትብኛለች? በእሱ ልታስሩ እንዳትሞክሪ ሰማሽኝ? አለ በሱ ቤተሰቦቹም ቢሆን እሱ እየተጎዳ እንዲኖር አይፈልጉም። እየሰማሽኝ ነው? ደህና የምትወደኝ የምታፈቅረኝ ትቼ ነው ከማ አልነገርኩህም አይደል? ምን ሳላረግዝ አልቀርም። ከማማሸጥባነውእንግዲህ ድራማ ለምን ነው? ከዚህ እችል ልጅ ጋር ቁጭ ብለን የምንሰራው ለምንድን ነው? እናንተ ኮ ስድስት ወር እንተዋወቅ አይደል? አይደለም ኧረ እባክህ እባክህ ኧረ የሆነ ነገር አድርጎ። እኔ ከዚህ በላይ አልችልም፣ ከዚች ልጅ ጋር መጨቃጨቅ። እየሰማኝ እያመመኝ ራሴን እያዞረኝ ነው። ምትወደው ቦታ ውስዳለሁ፣ ምትወደው ቦታ። በናትህ እሺ በለኝ በናትህ። እንደ ልጅ ከረሜላ ተገዝቶለት እንደ ማለት እንደ ልጅ ልሸውጁ ትሞክሪያለሽ? ምትፈልገው ቦታ ውስዳለሁ እያልሽ እንነጋገር። ምን አይነት ጭካኔ ነው? ብዙ ቦታ እኮ ትዳር ላይ እኮ ግጭት አለ እኮ እርጉዝ ነሽ። ከእሱ ጋር ልትጋደሚ ያን ነበር። አሁን ባንወጣ ንገሪኝ። አንተ ውሻ! ምንድን ነው የምታወራው? ምንድን ነው የምታወራው? ደውለሽ አድራለሁ። ስራ ቦታ አይታል አይደለ ስራው አንዴ ካንስል እንዳደረገች አድራለሁ ያልሹ ለአለመተኛት ነው። እስቲ ንገሪኝ፣ እስቲ ይሄን መልሽልኝ። እኔ ከዚህ በላይ መቋቋም መልሽልኝ እንጂ እዚያ አሉ። በቃ ልጃችንም በሰላም በፍቅር እናሳድግ፣ ይሁን በእናትህ ሲጀበር ከእሱ ጋር አልነበረም በዚህ እስከዛሬ አንቺ አሁን እኮ ተቀብልሽ ላ ስልክ ደውላይ ስራሽን አድራለው ብለሽ ካንስል ያደረግሽው ጨዋታ ነው። ስራ ኮነ ብዬ ስራ ነው አይመለከትም። ምን ማለት ነው አንተ?

ምንም የለኝም ሲጀመር ከዚህ በፈጣሪ ለእናትና ለአባቶች ስል ነው ያገባት ሲጀመር ሴት አይቻለሁ እንደዚህ ይቻለች ደግሞ አጋጥሞኝ ያቅም ራሱ ወዳድ በጣም ስድስት ወር እኮ ያለ አግባብ ሆ በቃ ያባክንኩት ምን እላቸው ልንገርህ የእሷ ሜዳ የሚያስጨንቀኝ የእናትና የአባቴ ጉጉታቸውን ነው የምጠብቀው ልጅ ወለደልኝ አልወለደልኝ እያሉ የሚጠብቁኝ እንትን ወጣት ሆነ ጊዜን አቃጠልኩት። ጊዜን ትመልስልኛለች? ንገሪኝ ጊዜን ትመልስልኛለች? በዚህስ በላይ ቢሆን አመት ሁለት አመት ሳብራት ኖሬ ቢሆን ወልደህስ ቢሆን ልጆችንስ ወልደህ ቢሆን ማሰብ ያለብህ እንኳንም ከእንደዚህ አይነት ሴት ልጅ አልወለድም። እምታወራውን ሰማህ? ገና ወጣት ነህ፣ ብዙ ሴቶች ሞልቷል፣ ፈልገህ ማግኘት ትችላለህ። ያወራችሁን ሰምተሃል። እንኳንም ከዚች ጊንጥ ገላት ምንም እንትን የምትሰጠኝ የለ ብር የለ ድህ አትለኝ አለች። እኔ እኔ እኔ እኮ የተከበርኩ እኮ ነኝ፣ እኮ ነጋዴ እኮ ነኝ፣ እንደሷ እከካም አይደለሁም። ከማንም ወንድ ጋር እየተጋደምኩ የማመጣው ብር እኮ አይደል የሚያኖረኝ እኔን። ጭራሽ እኔ እዚህ ነው ያለ ዝቅ አድርጋኝ ትናገረኛለች። የትም ትሂድ። እየሰማኸኝ ነው? ስሙኒ ነገር፣ ስሙኒ ነገር፣ ከቤቴም ሆነ አንድ ነገር እንዲወልብኛል ፈልግ ሲድ እሱን ዮናታን፣ እሱን በህግ አግባብ የምንጨርሰው ነገር ይሆናል። አንተ እኛ ከጎንህ ነን እስከ መጨረሻው አንተ ለምትወስነው ውሳኔ ሁሉ እንደግፈሃለን። የወሰደችውን አንድ በአንድ እንድመልስን ይፈልጋሉ። እየሰማኝ ነው። የወሰደችን ስድስት ወር ሙሉ ስቀልባት ነው ያልኩትኝ። ስሰጣት ነበር በእጇ ወርቁ አይል ምን አይል። የወሰደችውን እያንዳንዱን ትመልስልኝ፣ ትመልስልኝ። ውድ ነው። ከዱባይ ነው የመጣሁት እያንዳንዱን ነገር ትመልስልኝ። የእሷ ነገር እኔ ሲጀመረ እኔ ደህና የምትወደኝና የምታፈቅረኝ አልሰማብይ ነው እዚች ውስጥ የገባሁት። በቃ ተረጋጋ። ከዚህ በላይ ምን ነገር መጨነቅ የለብም። ስለሷ ማሰብ የለብም። ውድ ቤተሰቦች እንግዲህ እንደተመለከታችሁ በጣም ስሜታዊ ነው የሆነ፣ እንግዲህ እኛም በጣም ስሜታዊ ሆነ ነበር የምታወረው የምትናገረው ነገር በመሆኑ በጣም እንግዲህ አስመሳይነቷን ነው የሚያሳየው እና ከዚህ ቻይነት ሴር ጋር ከዚህ በላይ መቀጠል የለበትም። የወሰደችውን እያንዳንዱን ሳንቲምም፣ ቀለበትም፣ ሁሉም ነገር ደግሞ እኛ ቆጥረን የምንቀበላት የሆነ። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ መልካም ሳምንት ይሁንላት። ቻው። ሰላም ሰላም ውድ የቻናል ተከታታዮች እንደምን ቆያችሁ? ዛሬም በድጋሚ ተገናኝተናል። እንግዲህ ከጎን እንደምትመለከቱት ዮናታን ይዤላችሁ ነው የመጣሁት። ያው እናንተ እንግዲህ በኮሜንት ዮናታን ህይወት ምን ላይ ነው የሚገኘው፣ ምን ላይ ደረሰ ብላችሁ እንግዲህ አስጨንቃችሁ እንደጠየቃችሁን ዛሬ ላይ እንግዲህ ተከታታይ ዮናታን ይዤ መጥቻለሁ። ዮናታን እንኳን በደህና መጣህ። እንኳን ደህና ቆየኝ። ሰላም ያው በባለፈው የተፈጠረው ነገር በጣም የሚያሳዝን ነገር ነው። እንግዲህ ህይወታችን ላይ ያላሰብናቸው ነገሮች ድንገት ይከሰታሉና እነዛ ነገሮች በመፈጠራቸው ያው በደንብ ደግሞ በስልክ ደውዬ አጽናንቻለሁ። ያለበትንም ሁኔታ ጠይቄ ያለሁ ያስጠራውና ዛሬ ላይ እንግዲህ ምን ተፈጠረብን የሚለውን ነገር ለመረዳት ለማወቅ ነው ያስጠራውና፣ አንዶ በሁኔታ ነው የምትገኘው ናታል? ያው ማለት ከዛ በኋላ ያው የተፈጠረው ነገር በጣም ከባድ ቢሆንም ያው ያለሁበት ነገር ግን ትንሽ ራሴን ለማረጋጋት እንግዲህ ምንም እንትን ብልም ወስኜ የሆነ ሆኗል ብዬ ተቀብዬ እንግዲህ ራሴን በማረጋጋት ላይ ላይ። ያው እንግዲህ ነገሮችን ቀለል አድርገን ማየት የለብንም። ሁሉም ሲደርስበት ነው። እናንተንም የዛን ቀን ሙሉ ክሩን እንትን ካልኩ በጣም ይቅርታ አድርግልኝ። ምክንያቱም ስሜት የሆኝ ነው የደረሰብኝ እኔ ነኝ። እና ያ ስሜት ደግሞ በሰዓቱ እንግዲህ ሊሰማ የሚችለው ከባድ ነገር ነው። ስለዚህ እንግዲህ ከዛ በኋላ ያሉትን ነገሮች ነገሮችን ተቀብዬ እንትን ብዬ አመዛዝኛ ራሴን እስቲ እንትን ለማለት ረፍት ለመውሰድ እንግዲህ ስራም እንትን ብያለሁ። ትንሽ ጊዜ ራሴ ነው በማረጋጋት ላይ ነኝ። መልካም ያው እንደዚህ በማድረግ እኛ ምን እመክራለን? ምን እመክረህ ይሄንን ነገር ነው ከዛ በኋላ ደግሞ ወደፊት የሚመጡ እድሎችን እንድትሞክር ነው ያው በአንዴ ባይሆንም እንግዲህ ልብህ ካገገመለ በኋላ ሌሎች ሴቶችን እንድትሞክር ነው። እንደው ያን ሁሉ ነገር ካደረገች በኋላ ባለቤት በድጋሚ መታ ነበር ቤት እንዲ መታ ነበረው መጣች። ና ያው እቃይንም እንግዲህ ለመውሰድ እንግዲህ አስባ ነበር። በዛ ላይ የነገርኩህ እንትን ነበር ደግሞ ወርቆች ነበሩ ለእሷ ጊፍት ብያ መጣዋቸው ነበሩ ብዙ ነገሮችን እንግዲህ ደብቃ ለመውሰድ ነበር ሙከራ ስታደርግ የነበረው። እንዳጋጣሚ ሆኖ ያው እኔም ከዛ በኋላ እንግዲህ ምንም አይነት እንግዲህ ሰላምም ስላልተሰማኝ በሰዓቱ ተገኝቼ ልብሷን ብቻ አስይዣት የሸኘዋት። የወጣችው በቃ እቺን ያህል ነገር ቀይም ለመውሰድ ስትፈልግ ነው፣ እኔ ደርሼ እንዳጋጣሚ ሆኖ ነው አስቀርቼ የራሷን ልብሶች አስይዤ ያወጣዋት። በጣም ጥሩ ነው ያደረከው። ያው እኛም በቻለው ለማገዝ ሞክረናል። በጣም ምልህ ባለጌ ሴት ነች። ብዙ የማይጠበቁ ነገሮችን አንተ ላይ አድርጋለች፣ ትክዳለች። በዛ ላይ ደግሞ ውሸት ማስመሰል። እኔ እንደዚህ አይነት ሴት ያኔ ገጥሞኝ ማያቅምና ስመለከታት በጣም ነው ምልህ ልብ የተሰበረው፣ ከእንደዚህ አይነት ሴት ጋር በመኖር እንደውም እኔ ሳስበው ውሸቷን ነው የሚመስለኝ። አንተ ወሲብ ላይ ደካማ ነህ አትችልም የምትልህ አውቃ እንግዲህ ራስን ለመጉዳት ነው የሚመስለኝ እንጂ እሷ ከብዙ ወንዶች ጋር ትተኛለች፣ ትጋደማለች። ማታ እኔ እንደውም በፈጣኑ አሁን ቶሎ እንድትመረመር ማድረግ እፈልጋለሁ ገባህ አይደል ዘመኑ በጣም የከፋ ነው ተመርመር ራስህን ማወቅ አለብህ ትክክል እረፍት ወስጃለሁ ብለሃል ጸበልም ወደ እምነትም ተመለስ ተረዳኸኝ አይደል ወደዛ ስንሄድ ነው የተሻለ ነገር የምናገኘው ያው በቃ አሁን ላይ ራሴን ማለት ፈጣሪ ሲሰጥ ነው እንግዲህ ምንም ማድረግ አይቻልም ጓደኛም እንግዲህ አውቆ ያደረገው ነገር አይደለም ያው የሆነውን ነገር ተቀብዬ ራሴንም ካሁን በኋላ በጥንቃቄ እንትን ብዬ ያው እንዳልኩህም እችን እረፍት እንግዲህ መጠቀም አለብኝ። ጸበልም ሆነ ምንም ነገር ማድረግ አለብኝ። በግል ማድረግ ያለብኝን ነገር ይሄ ነው እንግዲህ። ያው እንግዲህ ውድ ቤተሰቦች፣ ከዮናታን ጋር የነበረው ቆይታ የተከታተላችሁት ይመስል ነበረ። እንግዲህ በቀጣይ ደግሞ አዲስ የሚፈጠር ነገር ካለ ለእናንተ ለማቅረብ ዝግጁ ነኝ። የዛሬ ፕሮግራማችን ይህን ይመስላል። በቀጣይ በሌላ ፕሮግራም እስከምንገናኝ መልካም ጊዜ፣ መልካም ሳምንት ይሁንላችሁ።